አይ አሚን ሻወር እየወሰደች ነው። ሊድ ባት ላታቸው፣ ለምን ተኝታለች፣ ሊድ ባት ስላቸው ይላሉ አይደለ፣ ቀስቀሳት፣ ረብሻት ይላሉ። ተሰጥሽ እና ያው መታለች እንግዲህ። እኔ እቆማለሁ፣ ልክ ሰው ስለሆንኩኝ ነው ቁመቴ

አይሻልም ቤተሰብ? ምን ታስባላችሁ? አለባችሁ እነዚህ አዎ ይላሉ እኮ ምን አለባችሁ። ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ የሚወለድ